ኢሳም እና ኢክራም ተጋቡ። በጣም ነው የምንወዳችሁ፣ በጣም እኮ ነው የምናከብራችሁ ምናምን የምትሉ ሰዎች እስኪ ነው ያን ብትታመሙ እናንተ ማን ይደርስላችኋል? ዛሬ የምነጋገርበት ርዕስ የአረብ አገር ሴቶች ጉድ የሚል ይሆናል። ብስሚላህ፣ አልሐምዱሊላህ፣ አሰላቱ ወሰላም አላ ረሱልላህ አላ አልህ ወሳቢህ ወመዋላ። የተከበራችሁ ወንድምናቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ የጌታችን ያላህ መልካም ፍቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ። ወደ ቪዲዮ ከመሸጋገራችን በፊት እንደተለመደው ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሆኑ፣ እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ሰር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬ የምነጋገርበት ርዕስ ስለ አረብ አገር እህቶች ይሆናል። እንግዲህ የአረብ ሀገር እህቶች ሲነሱ ብዙ ጊዜ ስለነሱ መልካምነት፣ ስለ ብርታታቸው ስለ ጥንካሬያቸው ነው የሚወራው፣ አይደለም? ዛሬ ግን እኔ ማውራት የምፈልገው ስለ ድክመታችሁ ነው። ድክመታችሁ በደንብ ማወቅ አለባችሁ። እነዛ ድክመቶቻችሁ ደግሞ ምን ምን እንደሆኑ በተወሰኑ መልኩ የምዳስስላችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችን ሁኑ። ለእናንተ በጣም ጠቃሚ የሆነ ቶፒክ ስለሆነ እስከ መጨረሻ ብትመለከቱ እንዲሁም ደግሞ እራሳችሁን ብትፈትሹ ደግሞ ጠቃሚ የሆነ ነገር ታገኙበታላችሁ ብዬ ተስፋ አደርጋለሁ። አንድ ወንድም ኢሳም የተናገረው ንግግር ስለተመቸኝ እንዲሁም የኔን ሐሳብ ጭምር ስለሆነ እርሱ ቪዲዮ ላይ የተወሰነ ሪያክት የምናደርግ ይሆናል። አንቺ ብትታመሚስ ማን ይሰበስብልሻል? እኔ ፌመስ ነኝ። እንግዲህ አረብ ሀገር ያለች እህት ሶሻል ሚዲያ ላይ ኧረ እናንተ ማለት መልካም ምናምን ነገር የምትይው እህቴ ማለት ነው። አንቺ ብትታመሚ ማን ይደርስልሻል የሚደርስልሽ ሰው አለ ካላህ ውጪ ጥያቄ ምልክት። እንግዲህ ለሰው ልጅ የሆነ ነገር ለማድረግ የሰው ልጅ እራሱ ሰበቢያ ነው አይደለም? ካላህ ቀጥሎ ለዛ ነገር አንቺ የሚደርስልሽ ሰው አለ ጥያቄ ምልክት። ይመስልኝ ወይ ታዋቂ ነኝ ወይ ታቦኩኝ በእናንተ አንኩላሊቲ የሆነ ነገር ሆነ እርዳታ መጥቼ ጠየኩኝ ወይ ሳምኩን ነው ደው ነበር በልሽ ትረጅኛለሽ ታከማለሁ ኖራለሁ። የሆነ ነገር ቢሆን ትረጅኛለሽ ታከማለሁ እንግዲህ አንድ ታዋቂ የሆነ ሶሻል ሚዲያ ላይ የሚሰራ ለምሳሌ እኔ ፐርሰናል የብትሉኝ የሆነ ነገር ብሆን ሚዲያ ላይ ስለምታውቁኝ የሆነ ነገር ታደርጉልኛላችሁ። እንዲሁም ሌሎች ሰዎች ብታመም የቻላችሁትን ያክል ጥረት አድርጋችሁ ታሳክሙኛላችሁ። ነገር ግን ዛሬ ላይ አቦሳላ ምናምን የምትሉኝ እንዲሁም ሌሎች ቦታዎች ገብታችሁ ስለ ሰዎች ሕይወት የሚያስጨንቃችሁ እህቶች በተለይ ነገ እናንተ የሆነ ነገር ብትሆኑ፣ ታምም ያለው ብለሽ ኢንቦክስ ብታረግለት ኢቭን ሪፕል ያደርገዋል? ይመልስልሻል? ወላሂ አይመልስልሻል። እኔ ብትጠይቁኝ ራሱ አልመልስም። በቃ እውነቱ ነው የምናገረው። አብዛኛው ጊዜ ቴክስ ላላይ ስለምችል ማለት ነው። ቢዚ የምሆንበት ጊዜ ስላለ፣ እስኪ አንዳችሁ እንደው በጣም የሙሂብ ተከታታዮቻችን ነው የማወራችሁ ዩቲዩብ ላይ ምናምን ኢሳምና ኢክራም ተጋቡ በጣም ነው የምንወዳችሁ በጣም እኮ ነው የምናከብራችሁ ምናምን የምትሉ ሰዎች እስኪ ነው ብትታምሙ እናንተ ማን ይደርስላችኋል? ወላይ በቃ እኔ ከኢሳን ጋር ብዙ ጊዜ ቪዲዮ ሰርችበታለሁ አይደል። ኢሳምና ኢክራም በተመለከተ ከዲን አንጻር እንደማይፈቀድ ቁራናዊ ሀዲሳዊ መረጃ እያመጣሁኝ አካሄዳቸው አካሂዳቸው ልክ እንዳልሆነ ብዙ ጊዜ ረድ ሰጥችባቸዋል። ይህን ላይቭ ላይ ግን የተናገረው ንግግር የሆነ ወንድሜ ሼር አድርጎልኝ አንድ ወንድሜ ስመለከተው የውስጤ ነው የተናገረው ብዙ ጊዜ ልናገረው እያሰብኩ የነበረው ነገር ነው። ዩሮፕ ያሉ እህቶች በጣም ብልጥ ናቸው። በዚህ በዚህ በጣም ስማርት ናቸው። ብዙ የማውቃቸው እህቶች አሉ ዩሮፕ። ምን ብር ላይ በፍጹም በፍጹም አይደራደሩም። የራሳቸው ቢዝነስ አላቸው፣ የራሳቸው የሆነ ነገር። አረብ ሀገር ያለች እህት ለፋሚሊ ጫት ለሚቅም ወንድሟ ትልካለች፣ ወይም ደግሞ ምንም ለማታውቀው ወንድ ብር ትልካለች። ከዛ እንዲ ሆንኩኝ ትላለች፣ ሀገር ቤት ትመለሳለች። በሳምንቷ ጭር ያለ ዶሮ ትሆናለች። አይደለ? እንቁላል መጣል እንደ ታወ አይነት ዶሮ ታውቃላችሁ? እንቁላል መጣል ሲታው ጊዜ ዶሮ ሌላ አይነት ክንፍ ነው ያለው። እንደዛ ነው የምትሆኑ። ይሄ እውነታ ነው። አይደለ? ራሳችሁን በራሳችሁ ማኔጅ ማድረግ የማችሉ ከሆነ ወላሂ ላዚም ነው የምላችሁ ትወጥቃላችሁ። ለራሳችሁ መኖር አለባችሁ። ቅድሚያ እርዳታ እኮ አታድርጉ። አይደለም ዛሬ ላይ የምትረዷቸው ሰዎች እነማን ናቸው? ከናንተ የተሻለ ህይወት ላይ እያለ አንቺ የቤተሰቦችሽ እንዲሁም ደግሞ የራስሽን ህይወት ለመቀየር ብለሽ አረብ ሀገር ተሰደሽ እህቴ፣ ሽንት ቤትና እንዲሁም ሌሎች ነገራቶችን እያጸዳሽ ህይወትሽን ለመቀየር ብለሽ ወንበር ላይ በ ሀያ ሦስት ሺህ ብር ምናምን በሚገዛ ወንበር ላይ ቁጭ ብሎ ተደላድሮ ያለው ወንድም ጊፍት ተሰጫለች። ዋይ ይህ ጭንቅላት የተሰጠን ለምንድን ነው? ንናስተነትን ነው ኢሳም የተናገረው ንግግር አለን። በእርግጥ ሴት ልጅ የሆነ ትዳር ትፈልጋለች ምናምን፣ ግን እንዴት ነው የምታስቡ? ትዳር የሚሰጠው አላህ ነው። በብራችሁ ወንድን መግዛት አችሉ፣ ወንድም? በፍጹም በብራችሁ የገዛችሁት ወንድ የሆነ እሳት ይሾልካል። ስለዚህ አላህ ነው መጠየቅ ያለባችሁ። የተለያዩ ኃይር ስራዎች ላይ መሳተፍ አለባችሁ። ኦፍ ኮርስ መሳተፍ አለባችሁ። ነገር ግን ስትሳተፉ ግን እናንተ በማይጎዳ መልኩ መሆን አለበት። ለምሳሌ 50 ሺህ ኖራችሁ 40 ሺህ ወጪ ማድረግ ከሸራይ ማንፃር እራሱ ሲታይ ልክ ነው ብዬ አላስብም። መጀመሪያ ለእናንተ እናንተ ስትኖሩ ነው፣ ሌሎች ነገራቶችን ሌሎች ሰዎችን የምትረዱት። ቤተሰቦቻችሁ፣ እናቶቻችሁ፣ አባቶቻችሁ ልብስ ሳይቀይሩ ሌሎች ወጠጤዎች ልብስ እንዲቀይሩ የምታደርጉ እህቶች ምናችሁንም ነው የሚያማው። እኔ በርካታ ጊዜ ቴሌግራም ላይ እጽፋለሁ የተለያዩ ነገራቶች ላይ እጽፋለሁ። ግን ዩቲዩብ ላይ አሁን ኢክራምና ኢሳም ተጋሩ እያላችሁ የምትውሉ ወንደምና እህቶች ይሁን ኢሳም ሀቢቢ ወላሂ ጀዛ ከላ ብያለሁ። በእውነት በጣም ነው ያከበርኩ። በዚህ ንግግር ሁሌ መቃረን የለም ባይዘው። አንዳንዴ የሐሳብ ልዩነት እራሱ ቢኖር የምትስማሙበት ርዕሶች አሉ። አቂዳ የምንደራደርበት ነገር አይደለም፣ ግን ኖርማን ጀስት ሐሳቦች ማለት ነው። አሁን ይህ ሐሳብ እኔ ተመቸቶኝ አይምሪ ነው። ማን ይደርስላችኋል? ለራሳችሁ ራሳችሁ ሁሉም ሰው እና ወንዶችም ቢሆን አላህም ፍሩ። እነሱ እነሱ ይወላችሁ ምን መሰላችሁ? አሁን የተላለፈ ነው። ለወንድ ብረት አላችሁ ወንድ ጋር ትንከባከባላችሁ ምናምና በደንብ ነው የምንረዳችሁ። ባይዘው እናንተ ከእድሜ ጋር ትዳር እንዳይመልጣችሁ ትዳሪ ብላችሁ ነው የነሱ ወላ ሂ በሬ ነው ትዳር ይሆነኛል፣ ልጅ ልጅ አገኛለው እዚህ ከጎንድም ከጎንም ስራ እየሰራው እሱንም እየተንከባከብኩ ብላችሁ ስትመጡ የምታርፉበት ፍቅር እንዳለ ትዳር እንዳለ አሰባችሁ፣ ገንዘባችሁን ትልካላችሁ። ያ ይሄ የብዙ እህቶቻችን ችግር ነው። ወላይ ለዚህ በተድላ ያለ ወንድም በተድላ እንደፈለገ የሚሆን ድንጋይ ላይ ተቀምጦ ወንበር እያሞቀ ጫት ሊቅምበት ብር ትልካለች። why አየሽ አስቀድሜ የተናገርኩት እርግጠኛ ሆኜ ምነግርሽ ዩሮፕ ያሉ እህቶች ይሄን ያደርጉ ይሄን ያደርጉ በጣም ነው ኢንቨስት ያደርጉት፣ ሀገራቸው ላይ ለመስራት ፐርሰናሊ የሆነ የግል ድርጅት የተለያዩ ነገራቶች ነው ያላቸው እህቶች፣ ነው ኢቭን ዩሮፕ ላይ ያሉ ወንዶች ነው ምንም የሌላቸው እንጂ ዩሮፕ ላይ ያሉ እህቶች በዚህ በዚህ በጣም ጠንካራ ናቸው። ጽንካር ያላችሁ እኮ አረብ ሀገር ያላችሁ እህቶች በዲን በጣም ምንም ማታቆ የነበራችሁ አረብ ሀገር ከሄዳችሁ በኋላ በደንብ ዲን አልኢስላምን የተረዳችው የተረዳችሁ የሰለፊያ መንሐጅ ላይ ያላችሁ እህቶች አውቃለሁ። ግን ይህን አስተሳሰባችሁ ደግሞ በዱንያዊ ነገርን ደግሞ አስቡበት። ነው ለመጣ ሁሉም ልባችሁ አትስቱ። እንዲህ ዝም ብላችሁ የመጣውን አገሱስም ሁሉም መቀበል መልካም። እኔ እንዲህ አግሬሲቭ ሆኝ የምናገረው ወላሂ እናንተ እንድትመለሱ ነው እንጂ እናንተ እንድትቆጡ አይደለም። በእርግጥ ሀሳቢን አንደርስታንዲንግ እንደምታረጉ ተስፋ አረጋለሁ። ስለዚህ ለእናንተ ኑሩ። እናንተ ስትኖሩ ነው ለሌሎች ሰዎች መትረፍ የምችሉት። ስለዚህ መጀመሪያ ለራሳችሁ ነው፣ ቀጥሎ ለቤተሰብ እያለ ከዛ ለአቅመ ደካማ ካላችሁ ደግሞ መስጂድ ለምሳሌ መስጂድ ማስገንባት ሊሆን ይችላል። ወደ ክፍለ ሀገር አካባቢ ውሃ የሌላቸው ቦታዎችን ውሃ ማስቆፈር ሊሆን ይችላል። የመብራት ጥረት ያለባቸው ቦታዎች ሶላሮች፣ እንዲሁም ደግሞ መብራት የሚገባባቸው አንዳንድ ቦታዎች አሉ። በአቅመ ደካማ የሆኑ ወደ ክፍለ ሀገር አካባቢ እነዚያ ነገሮች ላይ በተወሰነ መልኩ ብትሳተፉ፣ ለናንተ ለአሄራችሁ ጭምር መልካም ነገር ነው። ነገር ግን ዝም ብሉ ትዳር አገኛለሁ በሚል ተልካሻ ሐሳብ ማለት ነው እንዲህ ነገር ማድረጋችሁ መልካም አይደለም። ቢያንስ ቢያንስ እኔ ሁሌ እመክራችሁ ማለት ነው አረብ አገር ከተሰደዳችሁ አይቀር እንግዲህ፣ መሰደድ ትልቅ ነገር ነው። ስደት በጣም ከባድ ነው። የሰው ፊት ማየት፣ የማታቁትን ሀገር ሄዳችሁ፣ የማታቁትን ሰው ተግባብታችሁ፣ የማታቁትን ቋንቋ ለምዳችሁ እነዛ ቻሌንጆችን አሳልፋችሁ ህይወትን መቀየር በጣም ከባድ እንደሆነ እረዳለሁ። ነገር ግን ይህን ስታረጉ ቢያንስ ቢያንስ ወደ ሀገራችሁ ስትመለሱ የሆነ ነገር ይኖራችሁ የሆነ ነገር ቢያንስ ለእናንተ ለቀን ወጪ የሚሆን ትንሽ የሱቅ ኮስሞቲክስ ለምን አትሆኑ ሊኖራችሁ ይገባል። እህቶች፣ ወላይ ሊኖራችሁ ይገባል። አለ በለዚያ፣ እስቲ አብዛኛው እኔ በጣም ማቃቸው እህቶች አሉ። ከአረብ ሀገር መጥተው ሌላ የመጡ ቀን በጣም ነው የሚያምሩት፣ ወፍራም ናቸው ምናምን ነገር። በመጡ ሳምንት ግን ሌላ ሰው እንዲህ፣ እነዚህ ማናቸው ነው የምትሉት። ይህን አንዳንዴ ሜም ሲሰራ አይታችሁ ይሆናል፣ ግን ሪን ነው እኔ ባይኔ ያየሁት ነገር ነው። ኢትዮጵያ ህይወትና እናንተ ያላችሁበት ህይወት አንድ አይደለም። ኢትዮጵያ በጣም ቻሌንጅ ያለባት ሀገር ናት። የኑሩ ውድነቱ ሰማይ ነግሮታል፣ አላህ ያኖራል። ግን ይህም ቢሆን እዚህ ስትኖሩ ቢያንስ ቢያንስ ለቤተሰብ ዳግም ሸክም እንዳትሆኑ ራስ በራሳችሁ የምታስተዳድሩበት የሆነ ነገር ያዙ። ከዛ በኋላ ወደ ሀገር ግቡ። ላኪልኝ ላኪልኝ ላለሽ ሁሉም ብር አትላኪ፣ ለአስፈላጊ ለሚገባው ሰው ብቻ ላኪ። አያችሁ ብር ሲመጣ ማኔጅ ማታረጉ ከሆነ በጣም ከባድ ነው። ብር ያጠፋችኋል። እኔ አሁን አሁን የተረዳሁት ነገር ምንድን ነው? አረብ ሀገር ላይ ለምሳሌ አብዛኛው ጊዜ ስደት የሚገባ ኢትዮጵያ ውስጥ አሪፍ ኑሮ ላይ ያለ ሰው አይደለም። ይሄ የታወቀ ነገር ምንም የምንከራከርበት ነገር አይደለም። በዚህ የኑሮ ሁኔታ ላይ ለምሳሌ እኔ አቦሳ ላይ ውጭ ሀገር ሄድ? ብር እንዴት ማያዝ እንዳለብኝ አላቅም። ምክንያቱም እዚህ ሀገር ላይ ስኖር ብር አላገኝም። ስለዚህ እዛ ሳሄድ ጊዜ ደግሞ ብር ነፍ ነው። ሰርቼም ቢሆን ከኢትዮጵያ አንጻር በደንብ አገኛለሁ። ያን ነገር ግን መቆጣጠር አልችልም። ብሩ ነው እኔን የሚቆጣጠር። ያ ሲሆን ግን ያጠፋናል። ውድመት ነው የሚያመጣው እኛ ላይ ማለት ነው። ስለዚህ ምን ታደርጋላችሁ? ለራሳችሁ የሚሆን ነገር የሆነ ነገር ታዘጋጃላችሁ ከዛ ውጪ ቤተሰብ ትረዳላችሁ። ቤተሰብ አትርዶ አይደለም ለቤተሰብ ኑሩ። ይሄ ቤተሰብ አትርዶ ምናምን ምናምን ቤተሰብ ቤተሰብ የፈለጉት ነገር ያድርጉ፣ ግን እናንተ እያላችሁ ቤተሰብ አይቸገር። እኔ በዚህ ነገር አልስማም። ቤተሰብ እንዲያደርገኝ ያርጉ፣ ችግር የለው ነገር አላህ ዘንድ ምንዳላችሁ። ቢያንስ ግን ለወንድ የሰጣችሁት ምንዳ ግን አይኖረው የነገር ወቁ ለሆነ ሰው የሰጣችሁት ሊቅምበት ሊያጭስበት የሰጣችሁትን ማለት ነው። አላህ ዘንድ ምንዳ ያሰጣችሁ ግን ለቤተሰብ ሰጥታችሁ አላስፈላጊ ነገር ላይ ብታውሉት አላህ ዘንድ ምንዳላችሁ። ምክንያቱም አላህ ነው ለቤተሰቦቻችሁ መልካም ዋሉ፣ እነሱ እርዱ ይላል። ስለዚህ አላህን ትዕዛዝ ስትፈጽሚ ምን እያደረግች ነው? ይባዳ እየሰራች ነው። እና እነዚህ ነገራቶችን በደም አስቡበት። ዛሬ መካሪ ሆንኩኛል እኔ ነውስኩ፣ ምክር ያስፈልገኛል። እና እህቶች ዲናችሁ ላይ ጠንካራ ናችሁ አውቃለሁ፣ ሞር ግን ይሄ ብር ላይ በደንብ ራሳችሁ ገምግሙ። እኔ እንዲያላደርግም ሳይሆን ምን አድርገሻል እስቲ ከይሽ አራት አመት ጥያቄ ከይሽ ሁለት አመት ሶስት ዓመት አምስት አመት 10 ዓመት ይሆንሻል። ግን ኢትዮጵያ ውስጥ ምን አለሽ? ተመልሰሽ እዚህ መምጣትሽ አይቀርም አይደለ? ወይስ እዛ አግብተሽልስ ነው? ኖ አይደለም። አብዛኛው የአረብ ሀገር ሴቶች ሀገራቸው ይገባሉ አብዛኛው ማለት ትችላለህ። አብዛኛው ከመቶ ፐርሰንት ዘጠና አምስት ፐርሰንቱ ኢትዮጵያ ይገባሉ። እዛ ኑሯቸው አይመሰረቱም። ዩሮፕ ያሉት አብዛኛው እዛው ነው የሚቀጥሉት ኑሯቸው። ከመቶ ፐርሰንት ዘጠና ፐርሰንቱ ዩሮፕ ይኖራሉ። እዛው ነው በቃ ህይወታቸው የሚቀጥሉት። አምስት ፐርሰንት ምናምን ነው ሊመጡ የሚችሉት። አብዛኛው አይመጡ ይ ፋክስ ነው የምናውቀው ነገር ስለሆነ ማለት ነው። አረብ ሀገር ያላችሁ አያቹ የሆነ አይ እኔ ብሪ ለሆነ ሰው ሰጥቼ እንዲያደርግልኝ ብዬው አጠፋብኝ። እራስሽ ማድረጋችሁም እንደዛ ተቀምጠሽ እንዴ? ቴክኖሎጂው እኮ አሁን ሰፍተዋል። በጣም ረቀቀኩ። ብርሽን አስቀምጪ ባንክ ወደ ኢትዮጵያ ትራንስፈርማር ማርግ። ከዛ በኋላ ስትመጪ ጊዜ ብር ካለች የፈለግሽው ነገር ማድረግ ትቻለሽ። ቤት ማሰራት ከሆነ ቤት የሆነ ገጠር ላይ አሰርቶ ከዛ በኋላ እንዲ ሚሊዮን ነው የሰራሁት ይልሻል አንቺ ስትመጪ ጊዜ ትደነግጫለሽ። ውሃ መብራት የሌለበት ቦታ ዋይ ለምን ይሆናል? ስትመጪ ጊዜ አታስተካክሊ። ራስሽ ብልጥ መሆን አለባችሁ። ወላይ ጮሌ የሆነ ሰው በአንድ ጉድጓድ ሁለት አይነደፍም አይደለም መልክተኛው አለይሂ ሰላቱ ወሰላም እንዳሉት። ስለሴቶች ሰቆቃት ትሰማላችሁ። የአረብ ሀገር ሴቶች እንዲ ተደረጉ በዚህ ገቦ እንዲሆኑ እንዲሆኑ ጥፋቱ የራሳችሁ ነው። በነገራችን ላይ የራሳችሁ ነው። በደንብ ይሄን ነገር ቻሌንጅ ማድረግ ይችላል። የእናንተ ጥፋት ነው። ከፈለጋችሁ እኔን ጥሉኝ፣ ግን የእናንተ ችግር ነው። ገብታችሁ ተጋቡ ምናምን እኛ አዋተን እናጋባለን። የሆነ ሰዎች ካፕሎች ነበሩ እና ዱባይ ላይ ሲጋቡ ብር ያዋጡት አረብ ሀገር ያሉ ሴቶች ነው ተባለ። እኔ ገረም እና በዚህ ልክ እያደረጋችሁ የእናንተ ችግር አይደለም? የሚቀበለው ሰውማ ምን ይሄድ? እናንተ መታችሁ ነው እንደዛ እያደረጋችሁ ያላችሁ እና እህቶች እባካችሁ እባካችሁ ብራችሁ አስቀምጡ። ከዛ በኋላ ለሚያስፈልገው ሰው ለሀይር ነገር ሶሻል ሚዲያ ላይ ያለ ሰው አትመኑ፣ በፍጹም አትመኑ፣ ማንንም አትመኑ። አስተምሮቱ ዲነል ኢስላምን ራሱ የሚያስተምር ሰው ቢሆን እራሱ አስተምሮቱ ብቻ ተቀበሉት፣ ከዛ ግለሰቡን አትመኑት። አይ ሃይቃ ነው የትኛው የትኛው በውስታት በውስታዝ ደረጃ ሊኖሩ ይችላል። ምናምን ትምህርቱ እኮ ደስ ሊላችሁ ይችላል፣ ግን ዝም ብላችሁ፣ ግን ያ ሰው ይህን ይሄን አያደርግም አትበሉ። ዱንያ በጣም አታላይ ናት። በጣም ሸንጋይ ናት። በጣም ነው ምትፈት ነው በጣም ማለት ነው። ስለዚህ ከዚህ ፈተና የሚያመልጡት ደግሞ ጥቂቶች ናቸው እና የዚህ ፈተና ደግሞ ወዳቂ እንዳትሆኝ ደግሞ ተጠንቀቂ የእህቴ። አይ ቲንክ ወሬውን ተንዛዛ አይደለ ፖይንት እያስቀመጥኩኝ አላወራሁኝም ምክንያቱም ቶፒክ ይዤ አይደለኝ የገባሁት ቶፒክ ይዤ ስላችሁ ፖይንት ምናምን አድርጌ አይደለም ኖት ላይ ይዤ አልገባሁኝም ለዛ ነው አላኩሊሀል እንግዲህ ኃይለ ቃላቶች ከተጠቀምኩኝ በጣም ይቅርታ ሐዛ ወቢላሂ ተውፊቅ ወሰለላሁ አላ ነቢይና መሐመድ ወዓላ አሊሂ ወሰህቢሂ ወሰለም ወሰላሙ አለይኩም ወራህመቱላሂ ወበረካቱ